ብዙ ሐሰተኛ የሚሉ ሰዎች ሐሰተኛውንና እውነተኛውን ለይተው አያውቁትም። በትምህርት ያልተተከለ ጉባኤ በኮንፈረንስ አይጸናም። ጌታ ኢየሱስ ክርስቶስ ገና ልክ ወደ አገልግሎት ሲመጣ ያደረጋቸው ሶስት ነገሮች አሉ። በቤት ውስጥ አስተማራቸው፣ በውጭ ወጥቶ ሰበከ። ስብከት ለውጭ ነው። በነገራችን ላይ ስብከት ውስጥ እኮ አይደለም፣ ውስጥ ትምህርት ነው። እኔ ብዙ ጊዜ የምንላለው በትምህርት ያልተተከለ በኮንፈረንስ አይጸናም። ቤተ ክርስቲያን መሪዎች ካላችሁ አገልጋዮች ካላችሁ፣ ህዝባችሁን አስተምሩ። ቤተ ክርስቲያን መመለስ ያለባት ወደ ትምህርት ነው። መማር አስተምሯቸው ነው የሚለው ሂዱና ስበኩ፣ ከዚያም ጡና አስተምሯቸው ነው የሚለው የሚጠቅለው ማስተማር ነው። በትምህርት ያልተተከለ በሆይ ሆይታ አይጸናም፣ በኮንፈረንስ ኔቨር። እንዴት አንተ ያልተተከለ ነገር እንዴት ትኮተኩታለህ? ያልተተከለ እኮ አይኮተኮትም። መመለስ አለባት ቤተ ክርስቲያን። ለዚህ ነው ሐሰተኛ ሐሰተኛ ትላለች። ሐሰተኛ የሚባል በጩኸት አይደለም የሚቆመው ሐሰተኛ የሚባለው ትክክለኛው ሐሰተኛ ከዚህ ከእግዚአብሔር ቃል የሚያጣምም ነው። እሱ ደግሞ የምትቃወሚው በእግዚአብሔር ቃል እውቀት ነው። ብዙ ሐሰተኛ የሚሉ ሰዎች ሐሰተኛውና እውነተኛውን ለይተው አያውቁትም። ኢ ሐሰተኛ ብለው የሚሉት ስህተተኛን ጭምር ነው። እሱ ሌላ ጊዜ እመጣበታለሁ። ምክንያቱም በእግዚአብሔር መንፈስ ተቀብቶ ለገንዘብ ብሎ ለተለያየ ነገር ብሎ ዞር ካለ አንድ ሰው ተሳሳተ እንጂ ሐሰተኛ አይደለም። ሐሰተኛ ማለት ከእውነተኛ ከእግዚአብሔር ቃል ከመንግስተ ሰማያት የሚያስቀርሽ ነው። እሱን ደግሞ የምትቃወሚው በእግዚአብሔር ቃል እውቀት ነው። እነ ኒቆላውያን የሚባሉ አሉ እነዚህ በተለይ በተለይ በዮሐንስ ራእይ ላይ የተጠቀሱ በእግዚአብሔር ቤት ኖረ ችግር የለውም እንደፈለክ መኖር ትችላለህ የሚሉ የእግዚአብሔርን መንገድ የሚያጣምሙ ልክ እውነተኛውን መንገድ የሚያጣምሙ የመጨረሻ ዘመን ቤተክርስቲያን፣ ሐሰተኛ ነው እንትና ተጠንቀቁ በማለት አታመልጥም። ይመጣል። እስከ ውስጥ ድረስ ነው የሚመጣው። የምትቃወሚው ወይም የምትከላከዩ እውነተኛውን የእግዚአብሔርን ቃል በማስተማር እውነተኛውን እግዚአብሔር ቃል ካላስተማርከው፣ ሰላሳ ሺህ ጊዜ ማስታወቂያ ትናገራለህ፣ አይነ እያየ ያኛው ይወስደዋል። ምክንያቱ ለምንድን ነው? አያውቅም። ህዝቡ ይነዳል። ስንቱን በማስታወቂያ ታቁማል? ነግራችሁ ነገር ገብቷቸዋል ወይ? ይመለስ ጌታ ኢየሱስ በምድር በነበረበት ጊዜ የትኛውን ቦታ ላይ እስኪ አንድ የገስጹ ጮክ ብላችሁ ሲል አትመለከቱ። ሰይጣን ባንቺ ህይወት ውስጥ ማለፍ ማይችለው አልፎት መሄድ የማይችለው እግዚአብሔር የሰራው ድንበር አለ። ባንጆት ላይ እሱ እንዲባላል ተብሎ ተጽፏል። እንዴት ትኖራለህ ሲለ መኖሪያ የዘላለም አምላክ ነው የዘላለም ክንዶች ከአንተ በታች ናቸው ብለሽ ስ እንዴት ሆኖ ያልፈዋል ይህን ግንብ እንዴት ሆኖ ያልገዋል? በእግዚአብሔር ቃል እውነት ነው። የምታስቆም የሌናት ሉክ አጋንንት መጥቶ ህይወትሽን፣ ነገርሽን ሊበጠበት ሲል በአንቺ ላይ የተሰራ መሳሪያ አይከናወንም ተብሎ ተጽፏል። ስት ህም ሽክ ነው የለህም እኮ እንዴት ትበላለህ? ምን ትጠጣለህ? ሲ ኖ የእኔ አባት እንኳን ለእኔ አልፎት ለሰማይ ወፎች ለምድር አበቦች የሚያለብስ ለሰማይ ወፎች የሚያበላ ነው። ስለዚህ የእግዚአብሔር መንግስት፣ ጽድቁን ፈልጎ ይህ ሁሉ ይጨመርላቸዋል ተብሏል። አንተ ትከተለኛል እንጂ አልከተልህም ስትዩ ገንዘብ ባርያሽ ሆኖ ያገለግልሻል። አንቺ ግን ገንዘብን አትከተዩ። ለዚህ እኮ ነው የቃሉን ሰይፍ አይደለም የሚለው በቃ ታጠቁ ይልና፣ በእጃችሁ ላይ የምትይዙትን ነገር ምንድን ነው? የእግዚአብሔር ቃል ነው። እሱ ምንድን ነው? ሰይፍ ባይ፣ በሁለት በኩል የተሳለ ሰይፍ ነው። ትቆርጭዋለሽ። አንቺ ጋር መነሳት ያለበት ነገር አለ። በቃ ዝም ብለሽ አንቺም ወይኔ ዘንድሮ ስቲ፣ እሱም እዛ ጋር ቆሞ አዎ እያለ አብራችሁ፣ አታሸብሽቡ። ቃል ምዘዥበት እንጂ አንቺ ውስጥ የተቀመጠ የእግዚአብሔር ቃል አለ። አንተ ውስጥ የተቀመጠ የእግዚአብሔር ቃል አለ። አሁን ወሬ አይደለም የሚያስፈልገው፣ የእግዚአብሔር ቃል መምዘዝ ነው። ቃሉ ይዘርጋ፣ ውስጥሽ ላይ ያለው ይነሳ። የዛሬ 10 ዓመት ተምረሽው ፋውንዴሽን ክላስ ላይ ተማርኩት ያልሽውን ቃል ምዘዩ ፋውንዴሽን ክላስ ላይ የሚቀር ቃል የለም አብሮንም የሚዘልቅ ቃል እንጂ ነገ ስለ ራሱ ይጨነቃል የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉት ይህን ትመዣለሽ ዝም ብለሽ ምንም አታመጭም ተጨንቀሽ ምንም አታመጭም ግን ትመዣለሽ የእግዚአብሔር ቃል እውነት ሲመዘዝ እሱ ፊት ላይ አጋንንቶች አጋንንት ብቻ ደ ክፉ ሰዎች መቆም አይችሉም በኢየሱስ ስም አላስፈላጊ ከሆነ ሰፈር እግዚአብሔር ይለይሽ አላስፈላጊ ከሆነ ጓደኛ ይለይሽ እግዚአብሔር ከእግዚአብሔር መንፈስ ጋር እንዳትገናኝ የሚያደርጉ የሐሜት ስብሰባዎች በተንኩ ከህይወትሽ የሐሜት ስልኮች ከጆሮሽ አነሳው በኢየሱስ ስም ዛሬ ለአንድ ሰው በእግዚአብሔር ቃል እውቀት ላይ ቆመ በዘመንህ ላይ የወጣ በህይወትህ ላይ የወጣ በኑሮ ላይ የወጣ በአንተ ስፕሪቹዋል ላይፍ ላይ የወጣ ወደፊት እንዳትሄድ አንድ ወደፊት ስትሄድ አንድ ወደ ኋላ የሚጎትትህን በዚህ በእግዚአብሔር ቃል እውቀት ላይ ትተከላለህ፣ ትቃወመዋለህ፣ ታፈርሰዋለህ።